የተወደዳችሁ ማህበረ ምዕመናን እች ሰዓት የእግዚአብሔርን ድምፅ የምንሰማባት ሰዓት ናትና ሌላ ምንም ተግባር የለምን። በዚህ አውደ ምሕረት፣ በዚህ በተቀደሰው ግቢ ውስጥ ያላችሁ፣ ከኋላ ያላችሁ፣ ርቃችሁ ያላችሁ አውደ ምሕረቱ ለወንጌል አገልግሎት ምቹ ነው ሰፊ ነውና ወደ አውደ ምሕረት ብትመጡ በጣም ብዙ ህዝብ ነው የሚታየው ግን የተበታተነ አቀማመጥ ነው። ለአገልግሎት ምቹ እንዲሆን በተለይም ደግሞ ዛሬ እድለኞች ናችሁ ማይበረ ሜመናን አንጋፋው የጸሎት የልማት አባት ብፁዕ አባታችን አቡነ እስጢፋኖስ በዚሁ ደብር ተገኝተው እናንተ ልጆቻቸውን እየባረኩ ነው። ሴት እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። ለገባረትም እንዲመች ርቃችሁ ያላችሁ እግዚአብሔር ይስጣችሁ፣ እንደዚህ ወዳው ቀረብ ቀረብብላችሁ ለተወሰኑ ደቂቃዎች ያህል ነው የምንማረው። ሰዓታችሁን አንሻማም። በቤተክርስቲያኑ በወጣው መርሃ ግብር እንሸኛችኋለን። አሳጥረን የዕለቱን ትምህርት እግዚአብሔር ያስተምረናል። ማን ያስተምራል? እግዚአብሔር ጉባኤውን ይቆጣጠር፣ ለእናንተ ልቦናችሁን ይክፈት። ለኛ ሚስጥሩ ንግነት አሜን ዘወቱ መራት መራዊ ውእቱ ሙሽራይቱ ያለችው እርሱ ሙሽራ ነው። እስኪ በሉላችሁ ሙሽራይቱ በሉ። ያለችው እርሱ ሙሽራ ነው። ስለ ሙሽራይቱ ስለ ሙሽራው እንማራለን። አውደ ንባቡን ገጸ ንባቡን ምስጢሩና ትርጉሙን አሳጥረን እንመለከታለን። ቃሉን የምናገኘው የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ነው። ሙሽራይቱ ያለችው እርሱ ሙሽራ ነው ይላል። ቃሉን የተናገረው ደግሞ መጥምቀ መለኮት ቅዱስ ዮሐንስ ነው። ፍቁረ እግዚእ ወንጌላዊ ወልደ ነጎድጓድ ቅዱስ ዮሐንስ ወንጌሉን ጽፎታል። አሉን ደግሞ አርጉ ለመራዊ የሙሽራው ሚዜ የተባለው ቅዱስ ዮሐንስ መጥምቅ ተናግሮታል ማለት ነው። ዛሬ እንደምታውቁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የወርሃ ጽጌ ወይም የዘመነ ጽጌ የመጀመሪያው እሁድ ነው። እንኳን አደረሳችሁ። ሲከፍቲ አለመስዳና የቤተክርስቲያንን ሥርዓት ዝም ብላችሁ እ አሁን ይህ በዘመነ ጽጌ አብዝተን እግዚአብሔርን የምናመሰግንበት በከበሮ በእልልታ በጭብጨባ በባህሌት እግዚአብሔርን የምናመልክበት ወር ጊዜ ነው ማለት ነው። አንዳንድ ጊዜ ደግሞ ከበሮም ጸናጽልም ሚፈሉና ዝም ብለን በአርምሞ እናመልካለን። ታስታውሳላችሁ፣ በአቢይ ጾም ከበሮ አይመታም፣ ጸናጽል አይጸለጸልም። በመቋሚያ ብቻ ነው ማህሌትም የሚቆመው። በወርሃ ጽጌ ደግሞ እጅግ የደመቀ ማህሌት በከበሮ በእልልታ በጸናጽል በጭብጨባ ማህሌቱ ይቆማል። ብዙዎች ምዕመናንን በቤታችሁ አታድሩ፣ ከሊቃውንቱ ጋር ማህሌት ቆማችሁ ነው የምታድሩ። አገልግሎታችን እግዚአብሔር ይቀበልልን። ወርሃ ጽጌ ነው። ወርሃ ጽጌ ሲታሰብ የጌታችን የመድኃኒታችን የኢየሱስ ክርስቶስ በሕፃንነቱ በእናቱ ወንቅፍ ከሀገሩ ከእስራኤል ከናዝሬት ወደ ግብፅ የተሰደደበትን ስደቱን ለማሰብ ነው። እሱም የዛሬ ሳምንት ብንኖርና እግዚአብሔር ቢያደርሰን ቢያሰለብተን መምህራን ያስተምሯቸዋል። እንዴት ተሰደደ? ለምን ተሰደደ? ማን አሰደደው? ወዴት ተሰደደ? የሚለውን በቀጣይ ስለምንማር፣ የመጀመሪያው እሑድ ግን የሚገርማችሁ ምስጢሩ ቅዱስ ያሬድን በመዝሙር እንደዘመረው ትውድሶ መራት እዘጅብ ናአ ወንድ እዌየ ሙሽራይቱ ሙሽራውን እንዲህ እያለች ታመሰግነዋለች። ወዳጄ ና፣ ወደኔ ና ፈቅደህና እንደውም ወሪደ የታ ጎንዲ መምጣትን አታዘጊብኝ ቶሎ ናለኝ። ለምን ብላ ለእመ ጸገየ ወይን ያደበው ወይን ወለእምበ ፈረየ ሮማን ያፈራውን ሮማን እናይ ዘንድ ትረናለኝ እያለች ሙሽራዋ ሙሽራውን ታበሰግለዋለች ትጠይቀዋለች ብሎ ቅዱስ ያሬድ ዘምሯል። ወንጌሉም ደግሞ አሁን እንደሰማችሁት የቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 25 እስከ ፍጻሜ ድረስ ያለው ስለ ሙሽራውና ስለ ሙሽራይቱ የሚያወራው የሚያውራው ምንድነው? የሚለው ቅዱስ ዮሐንስ መጥምቅ ሙሽራዊቱ ያለችው እርሱ ሙሽራ ነው ይላል። ምክንያቱ የተናገረበት በዮሐንስ መጥምቅ ደቀ መዛሙርትና በአይሁድ መካከል ስለ ማንጻት ክርክር ሆነ እና ሄዱና ለዮሐንስ እንዲህ አሉት፣ እየሰማችሁ ነው፣ አንተ በዮርዳኖስ የመሰከርክለት ከአንተ ጋር የነበረው እርሱ ሰምስሞ ያጠምቃል። ሕዝቡ ሁሉ ወደ እርሱ እየተሰበሰቡ ነው። እንዴት ካንተ በኋላ መጥቶ ሲያጠምቅ፣ ካንተ በኋላ መጥቶ ተቀባይነት ሲያገኝ፣ ካንተ በኋላ መጥቶ ሕዝቡን ሁሉ ሲስብ፣ እንዴት ዝም ብለታ ያለ አሉት። ለማን ነው ለማን ነው እንደዚህ ያሉ ለዮሐንስ መጥምቅ ሄደው እንደዚህ ብለው ነው የነገሩት። እንዴት አንተ ዝም ብለታ ያለ ከአንተ ያጠንቃል ደቀ መዛሙር ሰብስቧል፣ ሕዝቡ ሁሉ ይሰማዋል፣ ጉባኤው በስተዋል፣ ሰው ሁሉ ወደ እርሱ ሄዷል። ስለዚህ ምን ትላለህ አሉት። ዮሐንስም መልሶ እንዲህ አላቸው። ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም። ክብር ምስጋና ላይ ሰው ብሎ ብለን እኔ ማን አይደለሁም፣ ማለት ማን ነው የሚናገረው? ዮሐንስ፣ እኔ ክርስቶስ አይደለሁም። ነገር ግን ከእርሱ በፊት ተልቅ ያለው እንዳልኩ ራሳችሁ ትመሰክሩልኛ ናችሁ። እኔ ክርስቶስ ነኝ ያላልኳችሁ ራሳችሁ ምስክር ትሆኑልኛ ናችሁ። መልእክተኛው ላይ ቀድሜ መንገድ እንድጠርግ እንዳስተካከል የተላኩ ነኝ እንጂ የራሴ ክርስቶስ አይደለሁም። ይገባቸዋል። በዮሐንስ ወንጌል ምዕራፍ አንድ ከቁጥር ሁለት ጀምሮ የምስክርነት አለ። ዋለ አዱ ቤሲ ዝስቡ ዮሐንስ ዘጠፈኖ ማረ እግዚአብሔር ከመይኩን ሰማይ ተፈ እንተ ብርሃን። አንድ ሰው ዮሐንስ የተባለ ከእግዚአብሔር የተላከ ነበረ። እርሱ ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም። ስለማን ሊመሰክር መጣ? ተናገሩ። ስለ ብርሃን፤ ብርሃን ማለት ነው። ወብርሃነ ጽድቅ ዘያበርህ ለሁሉ፤ ዓለም ለዓለም ሁሉ የሚያበራው እውነተኛው ብርሃን ኢየሱስ ክርስቶስ ነው። ስለ እሱ ሊመሰክር የመጣ ነው እንጂ እራሱ ዮሐንስ ብርሃን አይደለም። እርሱም የሚናገረው እኔ ክርስቶስ አይደለሁም፤ እንዳውም እንዳስተባርቃችሁ እራሳችሁ ምስክር ትሆኑኛላችሁ ካለ በኋላ ሙሽራይቱ <Sess> ያነጁ ቁሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። ይህንን ተናገሩ። ቁሞ የሚሰማው በለው በሉ። ሚዜው ግን በሙሽራው ድምፅ ደስ ይለዋል። በማን ድምፅ ማን ደስ ይለዋል? ሚዜው በሙሽራው ድምፅ ሚዜው ደስ ይለዋል። ደስታ ያደርጋል አለ። አሁን የኔ ደስታ ተፈጸመ። ሙሽራው መጥቷል። ሙሽራ የሚናገረው ስለዚህ እኔ ሚዜ ነኝ፣ አጃቢ ነኝ። ዋናው ሙሽራ ክርስቶስ ነው። እረሱም አተራሩስ ያለሰው ሲ ስለዚህ ሚዜ በሙሽራው ድምጽ ማን ደስ ይለዋል? ሚዜው ደስ ይለዋል። አሁን ምሰባ ድምስ ነው ልብን የሚያሳርፍ ከአቅት የሚያለያይ በደልን የሚያርግ ከራሱ ጋር የሚያገናኝ

እሱ ግን ከብል ይገባል። ጭራሽ ሰው ተሰበሰበ ብላችሁ ነገር ልትሰሩ መጣችሁ። ኔ አላወቃችሁም። እኔ እኮ መጀመሪያም የተናገርኩት አለ ሰው ሁሉ ወደሱ እንዲቀርብ ነው። ወደማ ምን ለ መንግሥተ ሰማያት ቀርባል ቻለን ዮሐንስ ማን ማን ክርስቶስ በዚህ በመልካ ኢየሱስ ላይ ጸሎች ስናደርስ መንግሥተ ሰማያት ክርስቶስ ዮሐንስ ዮሐንስ እንደሰበቀ መንግስተ ሰማያት አንተ ራስህ ክርስቶስ ነህ። ማን ነው ወሰነው? የምንኖረው መንግስት ክርስቶስ ነው። ስለዚህ መንግስተ ሰማያት ቀርባለች ማለት ክርስቶስ መጥቷል ማለት ነው። እኔም እኮ የተናገርኩ ሰው ወደ እርሱ እንዲሄድ እንጂ ወደ እኔ እንዲሰበሰብ አይደለም። እኔ የእርሱ አገልጋይ ነኝ እንጂ እኔ ራሴ ክርስቶስ ነኝ አላልኳቸው። ስለዚህ አላቸው የእኔ ደስታውን ተፈጸመ የእኔ መልታውን ድረሸ እንደውም ሰው ሰማኝ ምሳ ግቡ ተዘጋጁ ያልኩት ወደ ክርስቶስ ቀረበን ካለ በኋላ ከላይ የሚመጣው ከሁሉ በላይ ነው ከየት የሚመጣው ከላይ የመጣው ማለት የእግዚአብሔር አብ አንድያ ልጁ አካላዊ ቃል ኢየሱስ ክርስቶስ ከሰማየ ሰማያት የሰውን ልጅ ፈልጎ የመጣው እርሱ ከሁሉ በላይ ነው ከማን በላይ ነው ይሄ የዮሐንስ ምስክርነት ነው እርሱ ከሁሉ በላይ ነው ከምድር የሚሆነው ግን የምድር ነው የሚሉት ይናገራል። እኔ ከዘካሪያ እስከ ኤልሳቤት በምድር የተገኘው ሰው ነኝ። እኔ እሱ የገለጠልኝ ምስጢር ነው የተናገርኩት። እሱ ግን ከሁሉ በላይ ነው። ያየውንና የሰማውን ይህን ይመሰክራል። ምስክሩን የሚቀበል ግን የለም። ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። እግዚአብሔር መንፈሱን ሰፍሮ አይሰጥምና፣ አባት ልጁን ይወዳልና፣ እንዲሁም በልጁ የሚያምን የዘላለም ህይወት አለው። በልጁ የሚያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ህይወት ላይ። ይሄ የቅዱስ ዮሐንስ ስብከት። እስኪ በልጁ የሚያምን በሉ፣ የዘላለም ህይወት አለው። በማን የሚያምን? በክርስቶስ በሙሽራው የሚያምን የዘላለም ህይወት አለው። የሚያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል። እግዚአብሔር ከዚህ ይሰውረ በእርሱ ነው የምናምነው ክርስቶስ ነው አምላካችን፣ እርሱ ነው ዮሐንስም የተናገረው ሌሎቹም ቅዱሳን የተናገሩት ሙሽራው ክርስቶስ ይመጣል ነው ያ ሙሽራ ደግሞ ተመልከቱት። እንደ ምድራዊ ሙሽራ ያጌጠ ንብስ ለብሶ አክሊል፣ ካባ ተደፍቶነት አይደለም የተሞሸረው። የተሞሸረው በደም ነው። የተሞሸረው ራቁቱን ነው። የተሞሸረው ቀራንዮ ላይ ነው። ለማን? ለሙሽራዋ፣ ለቤተ ክርስቲያን ለማን ቁሻሬ መራዊ ሃ ለቤተ ክርስቲያን ቅዱስ ጳውሎስ ምዕራፍ አምስት ከቁጥር ሃያ አንድ ጀምሮ ክርስቶስ መጨማደን ይህንን መጨማለን እስኪ በሉ እንዳትገሳ እንዳትቦልቅ እንዳታስግ ራሱን አሳልፎ እንደሸጠላት፣ ባሎች ሚስቶቻችሁን ውደዱ። ቤተክርስቲያን ለክርስቶስ እንደምትገዛ ሙሽራዋ ክርስቶስን እንደምታከብር ጌታዬ እንደምትለው ሚስቶች ባሎቻችሁን ውደዷቸው። የሴት ራስ ባለው የቤተክርስቲያን ራስ ክርስቶስ ነው። ይህ ሚስጥር ታላቅ ነው አለ። ይህ ሚስጥር ምንድን ነው? ይኸው የጋብቻው ስርዓት፣ የትዳሩ ስርዓት፣ የሙሽርነቱ ስርዓት ከክርስቶስና ከቤተ ክርስቲያን ምሳሌ ጋር የተያዘ ነው። እንደውም ቅዱስ ያሬድ ምን ይላል? ቤተ ክርስቲያን ቤተክርስቲያን የእግዚአብሔር ሙሽራ ሙሽራይቱ ያለችው ማለት ይኸው የቤተክርስቲያን ዋጋ የከፈለላት ክርስቶስ የቤተክርስቲያን ሙሽራ ነው። ሙሽራው ደግሞ ይመጣል፣ ደግሞ ይመጣል። ሙሽራው ማስታወሳላችሁ የማቴዎስ ወንጌል ምዕራፍ ሀያ አምስት ላይ አምስቱ ሰነፎችና አምስቱ ልባሞች ሴቶች ማንን ይጠብቁ ነበር? ንገሩኝ እንጂ ሙሽራውን ሊጠብቁ ነበር ይ ሰነፎቹ መብራታቸውን ጨርሰው፣ ልባሞቹ መብራታቸውን ይዘው ማን ሊጠብቁ ነበር? ሙሽራው ቶሎ መጣ፣ ዘገየ። ነገ እስከ እኩለ ሌሊት ዘገየ። ሙሽራው ሙሽራው አይመጣም አሉ፣ እንቅልፋቸው መጣ። ሰነፎቹ አይ እነዚህ ቀሰቅሱና ብለው ተኙ። ትንገት ግን ሙሽራው መጣ። ማን ተቀበለው? መብራት የያዙ አምስቱ ልባሞች አለ ስንት ምጣቦች ሙሽራውን ለነ ብለው ተቀበሉት። እርሱ ወደ ይዟቸው ገባ፣ ወደ ሰርጉ ቤት ከገባ በኋላ ቤቱ ተቆለፈ። እሱ ከገባ በኋላ ሰለሞቹ ተነስተው ፍለጋ ጀመሩ። መብራት ፍለጋ ሙሽራ ፍለጋ ሄዱ። በሩ ተቆለፈባቸው። እዛ ሰው። ይህ ምሳሌ ትምህርት ነው። ክርስቲያኑ ሙሽራው ማን ነው? ማን ነው? ክርስቶስ ነው። ይመጣል፣ አለምን ለማሳለፍ ይመጣል፣ ለፍርድ ይመጣል ተዘጋይተናል ነው ወይ? ተዘጋይተናል ወይ? የተጠበቀ ነው። መብራት ማለት ኃይማኖት ነው። መብራት ማለት በጎ ስራ ነው። መብራት ማለት ጽድቅ ነው። ተዘጋይተናል ወይ? መብራቱን ይዘናል ወይ? በተለይ በዚህ ክፉ ዘመን ቅዱስ ጋው ክወደው ተቀበለን እየጠበቀ ነው ወይ? ሙሽራ የተባለ ክርስቶስ ነው። ሙሽራ ሙሽሪት የተባለ ቤተክርስቲያን። ቤተክርስቲያን ማለት ደግሞ እናንተና እኛን ክርስቲያን ሙሽሮች። የማን ሙሽሮች? የማን ሙሽሮች?